ወርቅ ይቆሽሻል እንጂ ግራሙ አይቀንስም፣ ሰውም ይፈተናል እንጂ ወድቆ አይቀርም። በትክክል ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር መስገን። ለስቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና እንግዲህ ሀይሚዬ በኢንስታግራሟ ላይ እንትን ብላለች ፖስት ያደረገችው ነገር አለ ማለት ነው፣ ስቶሪ ላይ እና ወርቅ ይቆሸሻል እንጂ ግራሙን አይቀንስም ሰውም ይፈተናል እንጂ ወድቆ አይወድቅም። በትክክል ሰው ሆኖ የማይፈተን የለም። በነገራችን ላይ ሀብታምም ሆኑ ድሀም ሆኑ ጥቁርም ሆኑ ቀይም ሆኑ ምንም ብትሆኑ ማለት ነው የሰው ልጅ በሆነ ነገር ይፈተናል፣ ግን ወድቆ አይወድቅም። በቃ የሆነ ነገር ሲደርስብን ተስፋ አለመቁረጥ መነሳት አለብን። እኔ ሀይሚዬ ማለት ነው በጣም ጎበዝ እና እስማርት ናት የምለው ነገር ይሄ ነው። በቃ የምታመጣቸው ጥቅሶች ራሱ ማለት ነው የሆነ ሰውን ያጠነክራል። አሁን ይሄ ጥቅስ ያጠነክራል በተለይ ደግሞ የሆነ ነገር ሲደርስብን ተስፋ የምንቆርጥ ሰዎች ለምሳሌ፣ አሁን በፍቅረኞቻችን ብንከጣ ወይም ከስራ ብንወጣ ወይንም ደግሞ የሆነ ነገር ቢደርስብን ተስፋ ቁርጣ አድርገን በቃ ይሄ ነገር አበቃለት ከዚህ በኋላ ኔ እንደዚህ ማድረግ አልችልም ምናምን ብለን ህይወታቸውን እስከ ማጥፋት ደረጃ እኮ የሚደርሱ ሰዎች አሉ። ግን ይሄ ስህተት ነው። በቃ የሰው ልጅ ፈተና ያጋጥመዋል ግን ወድቁ አይወድቅም፣ መነሳት አለብን ማለት ነው። እና ሀይሚ እንደምታዩት ብዙ ነገር ደርሶባቸዋል። በተለይ አሁን በብሩኬን በሀይሚም ስትሄዱ ማለት ነው። ግን መልሰው ተገናኝተዋል፣ ህይወት እየቀጠለ ነው። እና እንደተጣሉ አልቀሩም። በቃ የሰው ልጅ ጠንካራ መሆን አለበት። ወድቅን ወርቅ አሁን ለምሳሌ ይቆሸሻል እንጂ ማለት ነው፣ ግራሙን አይቀንስም። የፈለገ ነገር ቢሆን ማለት ነው፣ ሰብራችሁ ቀንተን ካላላችሁት በስተቀር ማለት ነው። እና ልክ የሰውም ልጅ እንደዛ ነው። ስለዚህ ይሄ ለእኛ በጣም ትልቅ ትምህርት ነው፣ በተለይ ደግሞ ተስፋ ለምንቆርጥ ሰዎች፣ በቃ በቃልኝ የምንል ሰዎች ማለት ነው እና አንዳንድ ጊዜ ከእነሱም የምንማራቸው የምንይዛቸው ነገሮች አሉ ብዬ አስባለሁ። ትናንትና ደግሞ ቪዲዮ አልለቀቁም ይመስለኛል። እኔ ትናንትና በእርግጥ ብዙም አልነበርኩም ማለት ነው ወደ ዩቲብም አልገባሁም፣ ቪዲዮም አልለቀኩም። ትናንትና ከትናንት ወደ ዲ የሰራሁትን ነው እንጂ እና ላየኋቸውም ግን የገባ አይመስለኝም። ቢገቡ አየነበረ ማለት ነው ሰው ራሱ ሲሰራ እና ሀይምዬ እና ቡራጌ ያው ታውቃላችሁ፣ ሀይምዬ የሆነ ነገር እንትን እያለች ነው ማለት ነው። በቅርብ የሆነ የምታሰማ ነገር አለ። እኔ ግን ሰምቻለሁ፣ የሰማሁት ነገር አለ። እና ያው ታውቃላችሁ ሀይሚ ቅመም እኮ ናት። ሁሉን ነገር አውርቶ ሳይሆን ማለት ነው በተግባር ነው የማሳያችሁ፣ አውርቼ መቅረት ነገር ምናምን አልወድም ብላለች። ይሄ እኔ ራሱ እንደዚህ አይነት ባህሪ ያለብኝ በነገራችን ላይ የሆነ ነገር አደርጋለው ካልኩ ማለት ነው አድርጌ ነው ለዛ ሰው ማሳየት የምፈልገው እንጂ ማለት ነው ዝም ብዬ አውርቼ መቅረት አልፈልግም። የሆነ በቃ አደለ እንደዚህ አይነት ነገር በጣም ደስ ይለኛል። እና ሀይሚም እንግዲህ ስትናገር እንደነበረው ቃ በቅርብ የሆነ ነገር አለ ብላለች እና እሱ ነገር ደግሞ የሆነ ፍንጭ ነገርን የሚሰማት ነገር አለ ሀይሚዬ ያሳካልሽ ነው የምለው ደስታሽ ደስታዬ ነው እውነት አንቺም ብሩኬም ጥሩ ደረጃ ላይ ደርሳችሁ የምትፈልጉትን ነገር አድርጋችሁ ማየት ለእኔ ትልቅ ነገር ነው እና በጣም ምርጥ ልጆች ናችሁ ታዳጊ ልጆች ናችሁ ከእናንተ ብዙ ነገር እንጠብቃለን የእውነት በጣም ጥንካሬ ራሱ አላችሁ በጣም ጠንካራ የፍቅር ተምሳሌት ናቸው እና እኔ እንደ ሌላው እንኳ ሲለጣጠፉ አላያቸውም። የሆነ ጽድት ያለ ፍቅር። አንድ ነገር ልንገራቸው ማ እየውባን ታውቁታላችሁ አይደለም? ባለፈው አሁን ለረዱዬ ሽማግሌ ይልኳል ማለት ነው። በጣም ስርዓት ያላቸው ፍቅረኛሞች ናቸው ረዱና አዮባ ማለት ነው። በቃ ሶሻል ሚዲያ ላይ ልታይ ልታይ ልለጣጠፊ በቃ እንዴት ነው? በጣም የሚያስጠላ ባህሪ የሌላቸው ልጆች እና ሀይሚና ብሩኬም ጋማየው ያንን ባህሪ ነው ሰሬስ ማለት ነው። አሁን እነዚህ ልጆች እንደ ፍቅረኛ ናቸው፣ ፍቅረኛ ሞች ናቸው። አንድ ቀን እንኳስ ማለት ነው የሆነ የሚያስጠላ ነገር አላየንባቸውም። የእውነት ነው የምላችሁ በዚሁ እንድትቀጥሉ ነው እኔ የምፈልገው። ቁም ነገር ስንት አሉ አይደለ እንዴ? ሲፈልጉ ከሶስት ከአራት ሴት ጋር ይመጣል አንዱ። ሴቷም ስትፈልግ ከሶስት አራት ወንድ ጋር ትመጣለች። እንግዲህ ትዳር እያላቸው ምናን እያላቸው ማለት ነው እና ዝሙት ዝሙት የሚያስተላልፉ ሰዎች አሉ። አስፓልት ለአስፓልት መላላስ መሳሳ፣ በጣም የሚያስጠላ ነገር ማለት ነው እና ሀይሚና ቡራጋ ደግሞ ስትመጡ በስላሴ ነት እኔ በጣም በቃ የምወዳቸው ይሄ ነገራቸው። እኔ እንደዚ አይነት ነገር አልወድም። ይ አስፋልት መላላስ በጣም የሆነ ከባህላችንም ከአስተዳደጋችንም ያፈነገጠ ነገሮች ማድረግ የፈለገ ፕራንክ እንኳስ ቢሆን ማለት ነው፣ እና በጣም የሚያስጠላው አሁን ብሩኬና ሀይሚ ፕራንክ ያደርጋሉ ብዙ ጊዜ ማለት ነው። ሲደረረጉ ራሱ እዛው በዛው ነው የሚፈቱት። ባለፈው አሁን ትንሽ ረዘም አድርገውት ነበር። እሱንም ደግሞ በቃ ሀካ አደረጉት ማለት ነው እዛ ጋር አቆሙት በቃ አለቀ። እና በጣም ደስ የሚል ነገር ነው የማይባቸው። በዛ ላይ ደግሞ በቃ እንዴት ነው አለ አደለ? ቤተሰብ የሆነ ነገራቸው እኮ የሚያሳሳ ነገር ነው አደለ? እኔ ያሳሱኛል እውነት ደስ የሚል እንትን ገጸ ባህሪ ያላቸው የሆነ በቃ ስርዓታቸው ምናምን የሚከባበሩት ነገር ያው መነጫ ነጭ ምናምን። አሁንማ ብሩኬ እኮ በቃ ተመለሰ ወደ ድሮ እየያዘ ጸጉሯን እየነጨ አይኔን ምንደው ትላለች። እሱም አይተውም ባገኛት ቁጥር ያው ፀጉሯን የሚታየው ማለት ነው እና ግን ደስ ይላል። ሰሞኑን ደግሞ ታውቃለች በጣም ትልቅ ስራ ሰርተዋል፣ ብታጭራ ላይ ላለ ቤተ ክርስቲያን። አድናቂዎቻቸው ራሱ በጣም የሚለዩ የተግባር ሰዎች ናቸው። የእውነት ይለያሉ። በቃ በእርግጥ የእነሱም አድናቂዎች ብቻ ሳይሆን በጣም ብዙ ሰው የተሳተፈበት ጉዳይ ነው እና በረከቱን ሁሉም ሰው ሊካፈል ይገባል። እና ትለያላችሁ። እውነት በቃ እውነተኛ ሰው ናችሁ እናንተ ላወጣችሁትም ነገር ደግሞ ፈጣሪ ጨምሮ ጨማምሮ ይስጣችሁ። በበረከት ቤታችሁ ይሙላላችሁ ነው የሚላችሁ። ሌላ ምን ይባላል? ምንም ማይባል የምባላል ቤተሰብ ያው በረከቱን ታገኝታላችሁ። ፈጣሪ ይስጣችሁ ነው የሚለው። እና ደግሞ እስኪ በአዲስ ነገር ደግሞ እንመጣለን። ሰሞኑን ማለት ነው ጉንፋን በጣም ቅዝቃዜ ያለና ማለት ነው። አፍንጫዬን ደግሞ ቅዝቃዜ ሲኖር አፍንጫዬን ይጠቀጥቀኛል፣ ምናምን ያስነጥሰኛል፣ እራሴን ሁሉ ይዞኛል። ወይ ብተኛ እራሱ ደስ ይለኛል። በቃ አሁን ረንደው እና ውድ ቤተሰቦቼ፣ ለጓደኛውም ለዛሬ የነበረን ቆይታ ይሄንን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ አከብራችኋለሁ። የኔ ምርጦች፣ የኔ ምርጣ ምርጦች ማለት ነው። ቤቴን ደግሞ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ላይክ ማድረጎች፣ ላይክ ያላደረጋችሁ ላይክ እያደረጋችሁ ፕሊዝ እባካችሁ